እንኳን እናመጣችሁ ይህ የተለያዩ የእንግሊዝኛ የኢንትራንስ ኤግዛም ጥያቄዎችን የምንሰራበት ትምህርት ክፍል አስራ ዘጠኝ ላይ እንገኛለን። እንደተለመደው በዛሬው ክፍል ትምህርታችን እንግዲህ ከፓራግራፍ ኮሄረንስ ጋር ሪሌትድ የሆኑ የተጠየቁ ጥያቄዎችን የምንሰራበት ነው። ፓራግራፍ ኮሄረንስ ሲባል የተለያዩ የተዘበራረቁ አረፍተ ነገሮች ይሰጡናል፣ እዚህ ጋር እንደምታዩት ማለት ነው። ከዛ እነዚህ የተዘበራረቁ አረፍተ ነገሮች ደግሞ አንድ ላይ በስነስርዓት ተዋቅረው እንዴት ፓራግራፍ ወይም ደግሞ አንቀጽ ሊሆኑ እንደሚችሉ አሬንጅመንት ይሰጠናል። እንግዲህ እዚጋ ኦልተርኔቲቮች አሉ ማለት ነው። ማን ቀድሞ መምጣት እንዳለበት እና ለየትኛው ሀሳብ ደግሞ ተከትሎ መምጣት እንዳለበት እንግዲህ እዚ ጋ እኛ እንሰራለን ማለት ነው። ግን እንዚህ አይነት ጥያቄዎች በምሰራበት ሰዓት በዋናነት ዋና ሀሳባችን እንወስዳለን፣ ፒክ አውት እናደርገዋለን ከተሰጡ አረፍተ ነገሮች ውስጥ ከዛ በኋላ ያን ዋና ሀሳብ ሊያብራራ እንዲሁም ደግሞ ሊደግፍ የሚችሉ ሌሎች ሀሳቦችን እንትናረጋለን። ትልቁ ጥያቄ ምንድነው? እዚ ጋር ዋና ሀሳቡ እንዴት እናውቀዋለን? ዋና ሀሳቡ ከተሰጡት ውስጥ ሌሎች ሀሳቦችን ተከትሎ የማይመጣና በራሱ ጊዜ ቆሞ መልእክት ማስተላለፍ የሚችለውን ጀኔራል አይዲያ ብዙ ጊዜ የመጀመሪያ ሀሳብ ነው። ከዛ በኋላ ደግሞ የሚመጡት የተለያዩ ሲኩዌንሲንግ ወርዶችና ፕሮናውኖችን በመጠቀም ከዛ ሀሳቡ ከማን ቀጥሎ እንደሆነ አመላካች ነው። ለምሳሌ ብዙ ጊዜ ፕሮናውንና ሲኩንሲንግ ወርዶች ይህንን ይጠቁሙናል። ፈርስት፣ ዘን፣ ላ፣ ፋይናሊ፣ አስ ኤ ሪዘልት። እነዚህ ሲኩንሲንግ ወርዶች ወይም ደግሞ አያያጅ ቃላቶች ይረዱናል። ማን ከማን እንደሆነ ለመገመት ያስችላል። ሀሳቡ ደግሞ ከምንም ቀጥሎ ያልመጣና በራሱ ቆሞ ያለ ከሆነ ደግሞ ጀኔራል አይዲያ ከሆነ ደግሞ የመጀመሪያ ሀሳብ ሊሆን ይችላል፣ ሌሎቹ እሱን ተከትሎ ሲመጡ ማለት ነው። ምሳሌ፣ አሁን በዚህ የአረፍተ ነገር ውስጥ ከተሰጡት አራት አረፍተ ነገሮች ውስጥ ምንም አይነት ፕሮናውን የሌለውና ሀሳባችን መጀመሪያ ስንገልጽ ናውን መጠቀም ስላለብን ማለት ነው። ከዛ በኋላ በፕሮናውን ብንገልጽም እንግዲህ ያ ዋናውን ሀሳብ ተከትሎ የመጣ ስለሆነ ችግር የለውም እሱን ያብራሩ ስለሚሄዱ ግን፣ የመጀመሪያ ሀሳብ ግን በፕሮናውን ልንገልጽ አንችልም። ለምሳሌ አሁን እዚህ ጋር ዊ ዊ ፕሮናውኖች ናቸው። ግን ዊ ሲል እነማን ናቸው እነዛ ዊ የተባሉት ሰዎች መጀመሪያ ካልተጠቀሰ በስተቀረ እነዚህ ፕሮናውን መጠቀም አልችልም። ስለዚህ ሶስት አራት ና አንድ ላይ ፕሮናውኖች አሉኝ። ግን ሁለት ቁጥር ላይ ብታዩ ፕሮናውን የለም። ያ ማለት ቀጥታ ስሞች ተጠቅሰዋል ማለት ነው። ስለዚህ የመጀመሪያው ማን ነው? የሁለተኛው አረፍተ ነገር የመጀመሪያው ዋና ሀሳብ ይሆናል ማለት ነው። ማም ዳድ፣ አንድ አይ ዌን ኦን ኤ ትሪፕ ቱ ዘ ቢች ላስት ይር። ይሄ ማለት ስቶሪው የጀመረበት ነው፣ ሀሳቡ የጀመረበት ነው ነው ከዛ በኋላ ምን እንደተፈጠረ ሲኩዌንሲንግ ወርዶችን ሀሳቡን በመጠቀም እንከተላለን። ስለዚህ የመጀመሪያ ሀሳባችን ሁለት ቁጥር ይሆናል ማለት ነው። ከዛ አራት ቁጥር ይሆናል while we were there that told that he had lost the keys in the sand እዛ አካባቢ በነበርንበት አካባቢ ሁኔታ ወይም ደግሞ ቢች አካባቢ ለመዝናናት በሄድንበት ሁኔታ ላይ እንግዲህ አባቴ ቁልፉን እዛ አካባቢ መጣሉን አሰበ፣ ወይም ወጥቋል ብሎ አሰበ። ቁልፉ ጠፋ ማለት ነው። ስለዚህ አራት ቁጥር ከዛ ከሁለት ቁጥር ቀጥታ ተከትሎ የሚመጣ ነው። ሶስት ቁጥር ብንል ለምሳሌ አሁን አይሆንም። ከሁለት ቁጥር ቀጥሎ የሚመጣው ሶስት ቁጥር ነው ብንል ዊ ስፔንት አወር ሎኪንግ ፎር ዘ ኪስ ይላል ገና ለገና ቁልፎቹን እየፈለግን ሰዓት ወሰድን ይላል ገና ቁልፎቹ መጥፋት መረጃ ሳይሰጥ ይህንን መጠቀም አንችልም። የሚቀድመው ሀሳብ መኖሩን አመላካች ነው። አንዱ ቁጥርም እንደዛው ዌን ዊ ጎት ሆም ዳድ ፋውንድ ሂዝ ኪስ የሚለው ገና ቁልፍ መጥፋቱ የተነገረን ሀሳብ የለም እና አራት ቁጥር ተከትሎ የሚመጣ ነው ማለት ነው። ከአራት ቁጥር ተከትሎ የሚመጣው ሰብ ዲቴይል አሁንም ሶስት ቁጥር ነው። we spent our looking for the keys, but finally we gave up። ለብዙ ሰዓት እንግዲህ ቁልፎችን የፈለግን ቆየን ነገር ግን ልናገኛቸው አልቻልንም። መጨረሻ አንድ ቁጥር when we got home Dad found his keys። እዛ ቤት ስንደርስ እንግዲህ ቁልፎቹ ተገኙ የሚለውን ትክክለኛ ሲኩዌንስ ይዞ ይሄዳል ማለት ነው። ትክክለኛ ፓራግራፍ ሰርተናል ማለት ነው። ስለዚህ በዚህ እና በሌሎች ቴክኒኮች ተጠቅመን ዩኒፋይድ የሆነ ትክክለኛ ፓራግራፍ መስራት እንችላለን ማለት ነው። ስለዚህ ሁለት አራት ሶስት አንድ ትክክለኛ አሬንጅመንት ስለሆነ መልሱ ቢ ይሆናል ማለት ነው። ብዙ ጊዜ እንደዚህ አይነት ጥያቄዎች በምንሰራበት ሰዓት ሁለት አራት ሁለቱ ትክክል መሆናቸውን ካወቅን ሁለትና አራት ትክክል መሆናቸውን ትክክለኛ ሲኬንስ መሆኑ ካወቅን ሌሎቹ ኦፕሽኖች ላይ ሁለትና አራት ከሌለ ያው መልስ ለመሆኑ ቅርብ ነው። ሌላ ሰዓት ወይም ጊዜ ማጥፋት አያስፈልግም። እሱን መምረጥ ያስፈልጋል ማለት ነው። ታንክ ዩ ቬሪ ማች። ወደ ቀጣይ ጥያቄ ሄዳለሁኝ። እዚህ ጋር እንደምታዩት አራት ጥያቄ ተሰጥቷል። አይ ትራይ ቶኪንግ ቱ ካፕል ኦፍ ፒፕል ት ዊ ራን ት ኦፍ ቲንግ ቱ ሴ ላስት ዊክ ፍሬን ኦፍ ማይን ኢንቫይት ሚ ቱ ፓርቲ ኤቨንቹዋሊ አይ ኖት ዘ ማ ሲቲንግ ላን ሶ አይ ወን ኦል ደ ቱ ስታርት ቶኪንግ አባት ዊዘር። አሁን እዚ ጋ ከተሰጡት አራት አረፍተ ነገሮች አሁንም ጀነራል አይዲያውን እፈልጋለሁ። እዚ ጋ ከተሰጡት አረፍተ ነገሮች በጣም ጀነራል አይዲያ የሆነውን አሁን ከዚህ በፊት የሰራነውን ጥያቄ በስራ ነው ቴክኒክ መሰረት እንግዲህ ጄኔራል አይዲያው ሁለት ቁጥር ነው። ላስት ዊክ ኤ ፍሬንድ ኦፍ ማይን ጓደኛዬ ኢንቫይት ሚ ቱ ፓርቲ እሺ፣ ፓርቲ እንድመጣ ወይም ደግሞ ግብዣ አደረገልኝ። ሁለት ቁጥር ሀሳባችን የሚጀምር ነው ማለት ነው። ዘን ዌን አይ ጎት ዴር እዚህ ጋር ዜር ፕሮናውን ጠቅሜ ያለው ዌን አይ ጎት ዴር ማለት የት ቱ ዘ ፓርቲ ስለዚህ ዋናውን ሀሳብ ዲቴይል ሚነግሩን ብዙ ጊዜ ፕሮኖን ይጠቀማሉ ብለናል። እዚህ ጋም ዘሴም ሴ ዌን አይ ጎት ዴር እዛ ወደ ፓርቲው ሲሄድ አይ ፋውንድ ዳት አይ ዲድን ነው ኒ ኦፍ ዚ አዘር ገስትስ እንግዲህ ሌሎቹ እንግዶች አላቃቸውም ነበር ይላል። አይ ትራይ ቶኪንግ ቱ ካፕል ኦፍ ፒፕል በት ዊ ራን አውት ኦፍ ቲንግ ቱ ሴይ እንግዳ ስለሆኑ ያው ለመቀራረብ፣ ለመጫወት፣ ለመነጋገር ሞክረን ነበር ግን አልተሳካም ይላል። ዋይ አራት ቁጥር ላይ ስለተጠቀሰ ሪዝኑ ስለዚህ ሁለት አራት አንድ ሶስት ትክክለኛ አሬንጅመንት ይሆናል ማለት ነው። ዘስዋይ ዘ ቤስት አሬንጅመንት ሂር ጌን ኢዝ ሁለት አራት አንድ ሶስት ነው ማለት ነው። ኦኬ ታንክ ዩ ቬሪ ማች። ለዛሬ ስለ ፓራግራፍ ኮህረንስ የተመለከቱ ጥያቄዎች እነዚህ ነበሩ። ቀጣይ ቪዲዮ ላይ ሌሎች ጥያቄዎችን ለመስራት እንሞክራለን። ታንክ ዩ ቬሪ ማች ሀቪን ያስተዋል